የክረምቱ ማብቃት የወንዞች መጉደልን ተከትሎ በኦሮሞ ሕዝብ ዘንድ ለፈጣሪ ምስጋና የሚቀርብበት የተራራቁ የሚገናኙበት የምስጋናና የአንድነት በዓል ነው ኢሬቻ። ይህንን በዓል ሚሊዮኖች የሚታደሙበት ሲሆን ለበዓሉ በአዲስ አበባ የቅድመ ዝግጅት ስራዎች እየተከናወኑ ነው። የዚሁ አካል የሆነ የኢሬቻ ፌስቲቫልም በአዲስ ከተማና በንፋስ ስልክ ላፍቶ ክፍለ ከተሞች ተካሂዷል። በፌስቲቫሉ መልዕክት ያስተላለፉት የከተማ ከፍተኛ አመራሮችም ኢሬቻ በዜጎች ዘንድ ትልቅ ማህበራዊ ትስስር የፈጠረ የአብሮነት በዓል ነው ብለዋል። ማህበራዊ ትስስርም ያስተሳሰረ አንድነትን ያመጣ ወንድማማችነትን ያመጣ አብሮነትን ያጎናጸፈን የኢሬቻ በዓል ትልቁና ዋናው የገዳ ስርዓት አንዱና ወሳኝ አካል ነው። ይሄ በዓል የኢኮኖሚ ተጠቃሚነታችንን ጭምር የምናረጋግጥበት የቱሪዝም ማዕከል እንዲሆን በማድረግና በአብሮነታችንና በትብብራችን ይበልጥ ኢትዮጵያን የምናጠናክርበት ወቅት እንዲሆን በማድረግ ሚናችንን እንድንወጣ ጥሬን ለማስተላለፍ እወዳለሁ። የአዲስ ከተማ ክፍለ ከተማና የንፋስ ስልክ ላፍቶ ክፍለ ከተሞች ስራ አስፈጻሚዎች በበኩላቸው ኢሬቻ ሰላምንና የይቅርታን ጥበብ የምንማርበት በዓል ነው ብለዋል። ተሳታፊዎች መጪውን ጊዜ ብሩህ እንዲሆን የሚመራረቁበትና ህብረብሔራዊ ብሔራዊ አንድነታቸውን በማጠናከር በወንድማማችነትና በዘመናዊ የማህበረሰብ እሴቶች ላይ የተገነባች ጠንካራ አንድነት ያላትን ኢትዮጵያን ለመፍጠር የምናደርገውን ጥረት ለማሳካት የሚጠቅመን በዓል ነው። የፍቅር፣ የሰላም፣ የመከባበር፣ የአንድነት፣ የወንድማማችነት እንዲሁም በሴቱን ጠብቆ የመጣ ወደፊትም ለትውልድ የሚሸጋገር በዓል ነውና ይህንን በዓል እንዲሁ አስጠብቀን መቀጠል ይኖርብናል። ወደ ከተማ የሚመጡ የበዓሉ ታዳሚዎችን በክብር ለመቀበል አስፈላጊው ዝግጅት መደረጉን የተናገሩት ደግሞ የፌስቲቫሉ ተሳታፊዎች ናቸው። እንግዶችን ለመቀበል በቂ ዝግጅት አድርገናል። እንቀበላለን የመጡትን ከሚመጡ ወንድሞቻችን ከሚመጡ እህቶቻችን ጋር በአሉም በሰላም በደስታ ለማክበር ዝግጅታችንን ጨርሰ ነው። እሬቻ ሁሌም የፍቅር፣ የሰላም፣ የአብሮነት፣ የወንድማማችነት በዓል ስለሆነ ቅዳሜ እዚህ ፊንፊኔም በሚከበረው በዓል ላይ ሬቻ ላይ ለሚመጡ እንግዶችን ለመቀበል በጣም ዝግጅት አድርገናል። በፌስቲቫሉ የተለያዩ ባህል መገለጫ ሆኖ የምግብና የአልባሳት ትርኢት ተካሂዷል።